ሚዲያ ላይ ታሪካቸውን ይዞ የሚመጡ ሰዎች ዘመናዊ ልመና ማለት ይቻላል። ሶሻል ሚዲያ ላይ ሰይፉን ያስደነቀጠው ጉዳይ የእነዚህ ልጆች ጉዳይ በቃ ለየት ያለ ይመስለኛል። አርቲስት ገነት ንጋቱና ከፕሮፌሰር ግረ ቀጥሎ ሁለተኛው መነጋገሪያ የሆነ እርቅ ኩላሊትና ኩላሊት ታረቁ። በነካ እጃቸው እነዚህንም የሚሞክሩልን እንዲሁም ሌሎች ሀሳቦችን ሚዲያ ላይ ያንሸራሸሩት አንዳንድ ሶሻል ሚዲያዎች አሉ በእነዚህ እርቅ ምክንያት ሰላም ጤና ይስጥልን! ቤተሰቦች እንዴት አላችሁ? እንደምንቆያችሁ። ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮች ሀሳቦችን እናነሳለን። ሀሳቦችን ስናነሳ የግለሰቦችን ታሪክ ለማውራት ወይ ደግሞ እነሱን ለማቆሸሽ ሳይሆን ከግለሰቦች ሀሳብ ምን እንማራለን። በየጊዜው ደግሞ የሚወቀሰው ሚዲያ የሚባል ነገር አለ። ሚዲያ ላይ ብዙ ጊዜ ሚዲያ ይባላል። ሚዲያ ማለት ዩቲዩብ፣ ፌስቡክ፣ ቲክቶክ ፕላትፎርሞች ናቸው። ግን ሚዲያን የሚጠቀመው ማህበረሰብ ነው። ከማህበረሰቡ ውስጥ ግን ሚዲያ የሚያስብሉት የተወሰኑ ጥቂት ሰዎች ናቸው። እነዚህ ጥቂት ሰዎች እነማን ናቸው? ከነዚህ ልጆች እርቅዳ ጸብ ጀርባ ያሉትስ እነማን ናቸው? ጉዳይ እንዴት ተመለከታችሁ? እናንተ ሀሳባችሁን ለየት ባለ መልኩ አስቀምጡት። አብዛኛው ቪዲዮን እርቃቸውን ስንመለከት ከካሜራ ጀርባ ያለቁ የቤት ስራዎች አልቀው በተመልካች አንድ ሆነናል ከዚህ በኋላ ባልና ሚስትነን ለማለት እንዲሁም ደግሞ ይቅርታ የሚመስል አይነት ቪዲዮ ይዞ መምጣታቸው የሚያስገርም አይደለም። እንደ ተመለከትነውም ከሆነ የሩሃማና ሀብታሙ እርቅ መካከል አብዛኛው ጉዳይ ከካሜራ ጀርባ ያለቀው ጉዳይ ነው። ነገር ግን ፓስተር ቸሪና ሰይፉ ፈንታውን ያውቃታቸው፣ እንዴት እንዲህ ሊሆን ቻለ? ሰይፉ የደነገጠበት ኢንተርቪው ላይ ቀርባ ይቅርታ በምንጠይቅበት ጊዜ አልፈልግሽም ብሎ ሀብታሙ፣ ይህን ጊዜ ሁላችንም እናስታውሳል። አሁን ግን እንዴት ለመታረቅ ቻሉ? ይሄ ጉዳይ በጣም በጣም መነጋገሪያ ጉዳይ ነው፣ መነሳትም አለበት። የልጆቹ ጉዳይን ለማንሳት ፈልጌ ሳይሆን ሶሻል ሚዲያን የሚያስብሉት እና ከእነዚህ ልጆች ጀርባ ስላሉት ጉዳይ ለማንሳት ፈልገን ነው። ቪዲዮችም አሉ፣ እነሱን ቪዲዮች እንመለከታለን፣ ሀሳቦቻችንን የምንሰጥበታለን። እናንተ ሀሳባችሁን ኮመንት ላይ መጻፋችሁ እንዳትረሱ፣ ሌሎችም እንዲሳተፉበት ቪዲዮ ላይክ እያደረጋችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለሌሎችም አድርሱልን። ከዚህ ቻናል ማድስ ከሆነች ሰብስክራይብ በማድረግ የሁልጊዜ ቤተ ሆኑ ጋብዛችኋለሁ። እስከ መጨረሻ ድረስ የትም እንዳትሄዱ። ወደ ቪዲዮ እንሂድ። ሩሃማስ ምን ነው ይሄ ፈተና በዛ ሳይ ጎበዝ ምን አፍጥተህ ተይኛለሁ ያኔ አዎ ባለ ኩላሊት እሱ ነው። እኔ እኔ ምን ላድርግ እኔ ምን አቅላለሁ ኒ ምን አውቄ፣ እኛን አዘናግተው ታረቁ። አይ ይበለን ነበር እኛም ብዙ አሸብሽበናል። አው በተለይ ወንዶች እንነስ እኔ እኔ እኔ ምንም አላልኩም በእነሱ ዙሪያ ግን የብላ ይላንች በይላክላት ለዛች ስታሽቃብጥ ለነበረችው ጓደኛሽ አንተ ብላክ አታፍጥብኝ፣ ሰውዬ። በልብ ብቻ ሳይሆን በኩላሊትም የተሳሰሩት ሩሃማና ሀብትሽ ዳግም መመለሳቸውን እያየን ነው የምንመለከተው። ከዚህ በኋላ አይደለም ኩላሊት ይሄንን መላ ዓይኔን ለመስጠት ዝግጁ ነኝ ሲል ሀብትሽ ገልጿል። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላሽ በኋላ ላሽ ብለዋለች ተብሎ ብዙ ሰዎች እንግዲህ በሁለቱ መሀል ገብተው እዚህና እዚያ አላቶችን ሲዘናዘሩ ነበረ። ነገር ግን ፍቅር ሀያል ነው። ዳግም ተመልሰው አብሮ መኖር ጀምሯል። እንዲሁም በቅርቡ ፍሬ እንጠብቃለን ሲሉ ተናግረዋል። እዚሁ አጋጣሚ በሰው የፍቅር ህይወት ውስጥ እየገባችሁ የምትፈተፍቱ ሰዎች እንዲመለሱ እንጂ እንድለያዩ ብዙ ባትሰሩ መልካም ነው ብዬ አስባለሁ። እናንተ በሩሃማና በሀብትሽ ጉዳይ ላይ የምንትላላችሁ ሀሳብና ስቶቻችሁ ኮመንት ላይ ጻፉልኝ። ይህ መረጃ ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ሰይፉ ፕሮግራሞቹን ስከታተል ብዙ ጊዜ ሲያወራ ስትጣሉ እንደሚለያይ ሰው ተመልሶ እንደሚገናኝ ሰው ሆናችሁ ተጣሉ ወይ ደግሞ ተለያዩ ይላል። ሰው መታረቁ አይቀርም ሰው ካልሞተ ሀሳቡን የማይቀይር ሬሳ ብቻ ነው ይባላል አለ ሀሳባቸውን ቀይሮ ስለመታረቃቸው ምንም የሚያስገርም ነገር አይደለም ነገር ግን እዛም እዚህ የምትፈተፈቱ የሰዎችን ሀሳብ የሚባሉ ነገሮች ላይ የሰዎችን ሀሳብ ከማንሳቴ በፊት ይህንን ስክሪፕት የሰሩ ሰዎች ከዚህ ጀርባ ያሉ ሰዎች እነዚህ ልጆች እንደዚህ እንዲቃረኑ እንዲራራቁ ያደርጉ ሰዎች እንዳሉ ይሰማል አብዛኛው ሰዎችም ሶሻል ሚዲያ ላይ እንደመኖሬ እዛን ሰዓት ትዝ ይለኛል ብዙ ሰዎች እዚህ ሀገር ውስጥ የነበሩ ከሀብታሙ ጎን የነበሩ ሰዎች ነበሩ በወቅቱና እነሱ ወደ ውጭ ሀገር ተመልሶ እስከሚሄዱ ድረስ ነው እንጂ ይሄ ልጅ ሀሳቡን ይቀይራል ብሎ በጣም በሙሉ እርግጠኛ በሙሉ አንደበቱ የነገረኝ ብዙ ሰው ነበረ እና ብዙ ሰዎች ቮይስም ልኮልኝ ነበሩ። በወቅቱ ግን ጉዳይ ስላልሆነ ማቅረብ አስፈላጊ ስላልነበረ ዝም ብዬት። የተባለውም እዚህ የነበሩ ሰዎች ተመልሶ ውጭ ሄዷል። እነማን ናቸው? ሶሻል ሚዲያ ላይ ያሉ ሰዎች አብዛኞቻችሁ ታውቃላችሁ። ስለ መጥፎ ሰዎች ማውራት ወይ ደግሞ እነሱ ሰዎች እንትናንትና ይባላሉ ብሎ ስለ ማውራት እና የሰውን ስም ስለ ማንሳት አስፈላጊ አይደለም። የኔም ድርሻ አይደለም። መከሰስም መጠየቅም ካለባቸው በሌላ አካል ሊሆኑ ይችላል። ምናልባት ለምታደረጋቸው በጣም መነጋገር ያደረገው ነገር ከጀርባ እንደ ስክሪፕት ተደርጎ ተጽፎ እሷ በጣም የተጠላች ተደርጋ እሱ ተወዳጅ እንዲሆን ተደርጎ የተወራበት ሁኔታ ነው። በጣም ብዙ ሰዎች ጠልቷታል። በጣም በጣም አብዛኛው ሰው ማለት ነው እና በወቅቱ አሁን ግን እነዛ ሰዎች ምን ይሉ ይሆን? ከጀርባቸው በዛን ሰዓት የሆነ ሰው እንዳለ እውነት ዛሬ ላይ ቆም ብሎ ማሰብ አለባቸው ብዬ ያስባል። ዲያን ሚዲያ የሚያስብሉ ሰዎች እንግዲህ ተደብቆ የሚሆን በይፋ እንደዚህ አይነት ስክሪፕቶችን ሚዲያ ላይ የሚያጫወጡ የሰዎች ላይፍ መካከል ገብተው አንዱ ላይ ተጽዕኖ የሚያሳድሩ ናቸው ብዬ አስባለሁ። እነማን ናቸው? ሀሳባችሁን ኮመንት ላይ ስጡ። ያለብኝ ነገር ማውጣት ፈልጋለሁ። ኩላይትና ኩላይት ታረቁ ብሎ ለዚህ ደግሞ ስለ ቤተሰብ አውረታለች። እኔና እሱ ብቻ አይሆንም፣ ምክንያቱም ገብተዋል። የኔም ቤተሰብ የእሱም ቤተሰብ ገብተዋል በኢሹ ውስጥ የእሷ ቤተሰብ እንደዚህ የእሱ ተብሎ ብዙ ተብሎ ነበረ ታስታውሺ ከሆነ ና ስለዚህ እነሱም እነሱ ጋር ሄደን ይቅርታ መቀበል አለብኝ። መሄድ አለብኝ፣ ግዴታ ነው። እንዲህ ይቻላል። ኢንተርቪው ችግር አለ።

እናረፍ እውነት በጣም ደስ ይላል። አያደርጋችሁ በቂ ነው። አዎ፣ ግን አሳውቀንም እኮ ይሄ ነገር ድራማ ነበር። ሳናሳውቀን አንድ ላይ ብንሆን አብረን መኖር ብንጀምር ውጭ ላይ አብረን መታየት ብንጀምር ምናምን ጋር ኦኬ፣ ድራማ ነበረ ለካ ምናምን ድራማ ነበር መባሉ እየባሳ ነው የሚመጣውና አዎ ማሳወቃቸው በዚህ ምክንያት እንደሆነ ተናግራለች። ነገር ግን አንዳንድ ጊዜ የማያገባን ነገር ውስጥ የምንገባ የሶሻል ሚዲያ ተጠቃሚዎች በጣም ጥቂት ሰዎች አሉ። ግን አንዳንድ ጊዜ እኔ መናገር የምፈልገው ሶሻል ሚዲያ ላይ ሰይፉን ያስደነቀጠው ጉዳይ የእነዚህ ልጆች ጉዳይ በቃ ለየት ያለ ይመስለኛል። እንደውም ታዲያስ አዲስ ላይ ሲያወራ በሬዲዮ ተስፎ የሚባል ልጅ ጋር ተደዋውሎ ሲያወራ ይህ ነገር ወንጀልም ይመስላል መጥፎ ነገሮች ያሉበት ይመስላል፣ ግን እኔ በዚህ ልክ ኤክስፔክት አላደረኩም ብሎ ሲያወራ ይቼ ነበረ። እና በወቅቱ በጣም ወንጀል የሚመስሉ ነገሮች ህገ ወጥ የሚመስሉ ብዙ ነገሮች ነበሩበት የነዚህ ልጆች በዛን ሰዓት አንዴ ትደግፋለህ እንትናን፣ እንትናን ትቃውማለን፣ እንደዚህ እያደረጉ ነበሩ ብዙ ሰዎች እና ሶሻል ሚዲያ ላይ ሁሉም ሰዎች እነዚህ ልጆች ለራሳቸው ዓላማ እንዳዋሉበት ወይ ደግሞ እንደተጠቀሙበት ኩላሊቲ ነው የሚያክል እንደውም ያርቃቸው ቪዲዮ ላይ ሲያወራ ነፍሴም ቢሆን ከዚህ በላይ መልስ ሰጣት ነው አባ ኩላሊ ሰታህል ምናምን እያሉ ነበር። እና አንዳንድ ሰዎች እንግዲህ መሀል ላይ ገብቶ ብዙ ርቀታቸውን አስፍቷል። ብዙ ሰዎችና በመታረቃቸው ሁላችንም ደስተኛ ነን። እና ሌሎች ይህንን ቪዲዮ ሲመለከቱ ጣልተው ተለያይቶ ያሉት እንግዲህ በዚህ ልክ ተወርቶባቸው ሶሻል ሚዲያ ላይ ቤተሰብ ከቤተሰብ ጋር ተራርቆ እርስ በርሳቸው ተራርቆ እንደ ጠላት የተለያዩ ሰዎች የሆነ ወቅት በጣም ሲመላለሱ የነበሩ ሰዎች አሁን ላይ ሲታረቁ ምንም ሊቀየር እንደሚችል ማሳያ ነውና በሰው መታረቅ ልንደሰት ይገባናል። ግን እንዳይታረቁ ሲያደርጓቸው የነበሩ ሰዎች እንዳሉ ይሰማኛል። ሰይፉና ፓስተር ቸሬ ማስታረቅ ያቃታቸው ጉዳይም እንደዚህ አይነት ነገሮች መሃላቸው ስለነበረ ይመስለኛል። እንግዲህ ስለ ዳግማዊትና ሳምሶን ታደሰ ቤቢም ተነስቷል። በነካጃቸው እኚህ ካህን እነሱን ቢያስታርቁልን ያሉ ሰዎች ነበሩ። ስትጣሉ እንዳሽቃበጥን ሁሉ ስትታረቁ እናሽቃብጣለን፣ እናሽቃብጣለን። እውነቴ ነው የማሽቃበጣችን እንደሆነ አንተው። አዎ ዛሬም እናሽቃብጣለን፣ ነገም ወደፊትም እናሽቃብጣለን። እውነቴ ነው። ታረቃችኋሉ፣ ደስ ይላል። እሰይ፣ እሴን፣ ደስ ይላል። እውነቴ ነው በመታረቃቸው። መቼ የሚከፋሹ የለም። እውነቴ ነው፣ ሴጣን ካልሆነ በስተቀር እርቅ የሚጠላ የለም። ደስ ይላል እናቴ። እንደው እኛ ዳር መቅረታችን ነው እንጂ ትንሽ ትንሽ የሚደብረው፣ ምክንያቱም እኛ ብዙ ነገር ነበር ያሰብነው። እንዴት ሊሆኑ ነው አሁን? በአንዱ ኩላሌት፣ እሱስ ምን ይሆናል? እሷስ ምን ትሆናል? እንዴት ነው ተስማምታችሁ አንደኛው ኩላሊታቸው ምን ሆነ ጭንቅ ብሎን ሰውነታችን አልቆ ለስለ እናንተ ስናስ እናንተ ድልት ብሏችሁ ናት ውፍር ብላችሁ ቱቱ ናት ካይኔ አውጣችሁ ውፍር ብላችሁ መጣችሁ ሄዲነ ደስ ይላል እውነቴን ነው ደስ ይላል የእኛ ማሽቃበጥ ነው እንጂ ኋላ ቀረ ይ ደስ ይላል እንዴ እንደውም ኩላሊት አይደለም መላ ነገሬን አለ መላ ህይወቴን በቃ ከዚህ በኋላ ያለውን ህይወቴን ለመስጠት ዝግጁ ነኝ ደስ ይላል እውነቴን ነው ኡፍ ደስ ይላል በጣም። አይ ይሄኛ ማሽቃበጥ ብቻ እንደ ኋላ ቀረ። የታይታኒክ ፊልም በኢትዮጵያ ሊደገም ነው። ሀብታሙና ሩሃማ የፍቅራቸው ታሪክ ብዙንን ያነጋገረ። ሩሃማ በህይወት በሞት መካከል ስትዋለል ሀብታሙ አለውልሽ በማለት ኩላሊቱ ለግሷት እፎይ ካስባላት በኋላ ለክህደት እንደበቃ በሶሻል ሚዲያ የፍቅሩን ታሪክ ተናግሮ ነበረ። አልፈልግሽምም በማለት በሰይፉ ሾ ላይ ቀርቦ ሲናገር ይሄ ቆራጥ ያስባለለት። ዛሬ ታዲያ ሀብታሙ አይደለም አካሌን ህይወቴን ልሰጣት ከዚህ በኋላ ደግሞ ከእሷ ጋር ለመኖር ፍቃደኛና ዝግጁ ሆኛለሁ እያለ ይገኛል። ሩሃማም በእምባታ አጅባ እቺን ቀን በጣም ስጠብቃትና ስጸልይ ነበረ እያለችም ትገኛለች። ታዲያ ፍቅሩን እንዴት አያችሁት? ሀሳባችሁን በኮመንት ላይ አስቀምጡልኝ። እውነቱን ላወራላችሁን የመጣዎች ስለ ሀብታሙና ስለ ራህማ ላወራላችሁን የመጣት። ግን ይሄ ቪዲዮ ስሰራ አቴንሽን ፈልጌ ወይ ደግሞ ቫይራል ለመውጣት ፎሎ ለመሰብሰብ አይደለም፣ እውነታ ስላለ ነው እምነግራችሁ ያለሁት ና እስከ መጨረሻ ድረስ አዳምጡ። ሲጀመር እኔ ሶሻል ሚዲያ የመጣሁበት በአቅሜ ሴቶችን አግዛለሁ ብዬ ነው። በዚህ ሶሻል ሚዲያ ያወጣሁት ና ይህና ራህማም የተገናኘ ነው። በዚህ በሶሻል ሚዲያ የተዋወቅ ነው። አንዳንድ ትናንትና በተሰማው ደስ በሚለው ዜና አንዳንዶቻችሁ ለብር ብላችሁ ሆኑ የተታረቃችሁት ወይ ደግሞ ቡድሸታቸው ነው፣ መጀመሪያ ማልተጣሉም ነበረ። በጣም ብዙ ነገር የተናገራችኋላችሁ እና እኔ እችን ቀን እጠብቅ ነበረ። በአቅሜ እነሱ እንዲታረቁልኝ ያላደረግኩት ነገር ያልፈነቀርኩት ድንጋይ የለ። እነሱ በሕይወት አሉ፣ መጠየቅ ይችላሉ። እኔ ሀብታሙን ቢሆን ያ ቪዲዮ ከሰራሁ በኋላ ለማቀራረብ እሷንም ቢሆን ለማስታረቅ ያላደረኩት ነገር የለም። እስከ ሃይማኖት አባቶች ቀጥሬ በተለይ ሀብታሙን በማያውቅበት ብዙ ነገሮች መከሬ ነበረና አንዱ ስገነባው አንዱ እየፈረሰብ በጣም ተቸግሬ ነበር። ከዛ በኋላ ግን በራሱ ጊዜ ይሆናል ብዬ፣ ግን ክፉ ነገር እንዳትነጋገሩ ሶሻል ሚዲያ ላይ ስታወሩ ተጠንቀቁ ብዬ ትቸው ነበረ ማለት ነው። አሁን ግን በጣም እኔ እንዴት ደስ እንዳለኝ፣ ምክንያቱም እነዚህ ልጆች በጣም ነበረ ማዝ ነው። እኔ ለራሴ በቃ እንዴት ነው ሶሻል ሚዲያ የለያያቸው ልጆች ናቸው። እንደ ማንኛውም ባልና ሚስት ተኳርፎ ነበሩ። በዛች ኩርፊያ ነው ያ ቪዲዮ ተቀርጾ የነበረው፣ ሰይፉ ጋ በዛ ሁሉ ነገር የተቀጣጠረ የነበረው እና እሷ ራስ ከማጥፋት ድረስ ብዙ ነገሮች ነው የተፈጠሩት። እኔ በቅርቡ ስላባቃቸው ሁለቱ ማለት ነው እና አሁንም ታርቀናል ብሎ ወደ ሶሻል ሚዲያ ሲመጡ በጥሩ አቀባበል ተቀበሏቸው። በጥሩ አቀባበል ተቀበሏቸው። እዚህ ጋር አሁን ኮሜንት ላይ ውሸታችሁ ነው ትናንትና፣ ረሳችሁ ትናንትና እንደዚህ ተባበላችሁ ነበረ ምናምን ብዙ ነገር ሰው የተጣላ ሰው ብዙ ነገር ይነጋገራል። የሚያናድን ነገር፣ እሷን ዝቅ የሚያደርግ፣ እሱን ዝቅ የሚያደርግ ነው። ተጣልቶ ጥሩ ነገር የሚነጋገር ሰው የለም እና እዋካችሁ ተጣልቶ ነበሩ። አሁን ግን በሃይማኖት አባቶች እርቅ ፈርጥሯልና አሁን በአዲስ መልክ ሲመጡ አብረዋታቸው ደስ ይበላችሁ። ሰይጣን የፈርበት በቃ በ ጥሩ ኑሮ የሚኖረው የነበሩ ልጆች ናቸው። የእውነት ለመናገር በቃ በስነ ስርዓት ተከራይቶ ባለትዳርን ብሎ የሚኖረው የነበሩ ልጆች ናቸው። በትንትንትናቸው ወጥቶ የነበሩና አሁን ሲሰበሰቡ ደግሞ ደስ ይገባል እና ብዙም አታጣጥሏቸው ደስ ደስ ይበላችሁ። በቃ እልል በሉላቸው። አሁን በቪዲዮ መምጣታቸው አይቀርም፣ አብሮ ቪዲዮ መስራታቸው አይቀርም። የትናንትና እያስታወሳችሁ ከአጠገብ ቪዲዮ እየሰራችሁ አታርጉባቸው። ማንም ባለትዳር ሆኖ እስከ አስር አመት ድረስ ሳይጣላ ብዙ ነገር ሆኖ ነው። በኋላ አንድ እየሆነ እየሆነ እየሆነ ነው የሚሄደው። ና ዋካቹ እነዚህ ልጆች ሲመጡ ጊዜ እንዴት እንዴት እንዴት ደስ እንዳለኝ እኔ በእንባ ነው የገለጽኩላት። በቃ ያ ነገር ሳይ ሁል ጊዜ ምኞቴ ስለነበረ ሁሌ ቼክ አደርጋቸዋለሁ። እሱም ቼክ አድርገዋል። እንዴት ነው እንዴት ነው ያላችሁት? በቃ ብቻ ግን እግዚአብሔር ጸሎቴ ሰምቶልኛል እና እናንተም እነዚህ ልጆች ሲመጡ አ ጎበዞች በሏቸው የእናንት የኛ አፍ ደግሞ ኮሜንት ላይ የምንጽፈው ቪዲዮ የምንሰራው ነገር እነሱ ደግሞ እንዳያጣላቸው መጠላትን መታረቅም ያለ ነው እና ይሄ ላችሁ ነው የመጣሁት እና እኔ በጣም ደስ ብሎኛል። በቃ ሁለቱ መደጋገፍ ያለባቸው ናቸው። ህይወት ሰጥቷታል። እሷ የሱ ክፉነት በምንም ተአምር አትፈልግም። በቃ ምንም ነገር ቢባል እኔ ስለማቅ ነው እሱም እንደዛው እና ሲመጡ ግን በጥሩ መንፈስ እንቀበላቸው ሰይጣን ይፈርበት እስቲ በቃ መጡበት ሰዓት ግን በኮሜንት አትጻፉላቸው እሺ አመሰግናለን። ስለመታረቃቸው ምንም እኔ በሁለቱም አልፈርድም። ከዚህ በፊትም ያኛው ቻናሌ ላይ ሲሰራ የነበረበት ሰዓት ላይ ሁለቱ መሃል መግባት ትክክል አይደለም። ተጽዕኖ ውስጥ ገብቶ ብዙ ነገር ያወራ እንደነበረ ይሰማ የነበረ፣ በወቅቱ ለዛም አወራ ነበር። ተጽዕኖ ምንድነው የሚባለው ነገር ነው መወራት ያለበት። ሶሻል ሚዲያ ላይ ያለያያቸው በደፈናው ሲባል ዩቲዩቡም፣ ቲክቶኩም ጠቅላላ ማህበረሰቡ እንዲጣላ እያደረጋችሁ ነው። እንደዚህ ስትል እነማን ናቸው? በምን አጋጣሚ? ሰዎች አንዳንድ ጊዜ ውዝግብ ይወዳሉ። ሶሻል ሚዲያ ላይ ሲመጡ የሚወዱበት ምክንያት አሁን እነሱ ታረቁ ተብሎ ቪዲዮ ከመለቀቁ በፊት ራሳቸው ራሱ ስንት ቪዲዮ እንደለቀቁ ስንት ላይቭ ገብቶ ፖስት እንደተደረገባቸው ሜንታሊቲያቸው በምን ብሬንዋሽ ተደርጓል። መነጋገሪያ በሆኑ ቁጥር መስታወቂያ የማግኘት እድላቸው በጣም ሰፊ ስለሆነ ኢቨን የታረቁበት ቪዲዮ ራሱ ስመለከት መስታወቂያ ነበረው፣ የሪል ስቴት መስታወቂያ ነበረው። እንደነዚህ አይነት ነገሮች የሚባባሱበት ከኋላ ሆኖ ስክሪፕት የሚያደርጉ ሰዎች፣ ፑሽ የሚያደርጋቸው ተጽዕኖ ውስጥ የሚያስገቧቸው ሰዎች እንዳሉ በጣም በጣም ትክክለኛ ነገር እንደሆነ ይሰማኛል። ያኑላ ጥፋት ረስተው ያኑላ ግትርነት ረስቶ አሁን መታረቃቸው ጥሩ ነገር ነው። ትክክለኛ ስሜታቸው ተረጋግቶ ነው እንጂ ከፓስተር ቸሬ የሚበልጥ ሰው የለም። እንደውም በኦርቶዶክስ ቤተክርስቲያን ውስጥ የሚባል አባባል ካህንን እንደ ሰው ጸበልን እንደ ውሃ እንደሚመለከት ሰው ሞኝ የለም ይባላል። ትርጉሙን እናንተ ልቶ በነፍስ አባት ወይ ደግሞ በካህን ነው የታረቁትና ቃቸው በጣም ደስ ይላል እና ከዚህ ጀርባ ስላሉት ሰዎች መወራት ያለበት የምታውቁት ሚስጥርም ካለ ማውጣት እንዳለባቸው እና ሶሻል ሚዲያ ከሚባል በደፈናው የሆነ ነገር የሚባል ነው። አንዳንድ ቪዲዮችን ስለመመለከት ነው። ሚዲያ ላይ የሚመጡ ሀሳቦች ለጆሮ የሚዘገን ታሪካቸውን ይዞ የቀረቡትን ሰዎች መውቀስ ትቶ አብዛኛው ሰው ታሪካቸውን ያቀረበውን ሰው ነው የሚተቹት፣ ብዙ ጊዜና ያቀረበውንም በሚተቹት ልክ ታሪኩን ይዞ የመጣውንም ሰው መተቸት ግድ ይመስለኛል። ይሄ የኔ ሀሳብ ነው። ለምን ይመስላቸው አንዳንዴ? ገመናችንን ለራሳችን መያዝ አለብን። እግዚአብሔር ስጦታ ጥፎ ጥሩ ለራሳችን መያዝ አለብን። ነገሮች ሚዲያ ላይ የምናወጣበት ነገሮች ጫላ ፈልገን ውስግብ መስታወቂያ ሰርተን ገንዘብ እንደምናገኝ ዙዎቻችን ገብቶናል። እንደዛ ይመስለኛልና ከሰሞኑም አሁን ሀሳብ የሰጠችው ህይወታችን የሆነ ነገር ታዝባ ለምን አመጣችሁ ብላ ስታወረ ነበር። እና ከዚያ እንግልስ ማየት ብንሞክር እስቲ የሆነ ሀሳብ ሶሻል ሚዲያ ላይ ኢንተርቪው የምትደረጉ ሰዎች ማለት ነው። እስቲ ንገሩን፣ እስቲ የሚከፈል ክፍያ አለ ወይ? አለ ስላለማ ነው ወይ? ኮሚሽን አላችሁ ወይ? በተለይ እዚህ ልጅ ጋር የመጣችሁ ኢንተርቪው የምትደረጉ እናቶች፣ ወላጆች፣ በቃ በአጠቃላይ ወንዶችም ሆናችሁ ሴቶች መሆናችሁ ማለት ነው ጥቅማችሁ ምንድን ነው? እችን እናት አሁን ጥቅሙ ምንድን ነው? የልጅሽን ገበና ይሄ ልጅ የሰባት አመት ልጅ ገበናው መደበቅ ስትች አሁን አንቺ እናት ነሽ ወይ? ነገ ይሄ ልጅ ያድጋል እኮ ኦልሬዲ እኮ አደባባይ ሚስጥሩን አውጥተሽዋል እኮ ነገ ይሄ ቪዲዮ ይቀመጣል እኮ፣ ነገ እሱ ያየዋል እኮ ኮደገ እኔ እንዴት እንደሆነ አላቅምና በሚዲያ ላይ የሚወራና የማይወራ አታቁ ወይ ይሄ ይሄ ሰውዬ እኔ እንጃ። እስካሁን ድረስ ይሄ ልጅ እኔ መንግስት ራሱ እንዴት እንዳላስ ቆመው እኔ አላቅም። እኔ ምክንያቱም ይሄ ልጅ ሁሉ ጊዜ የሚያቀርባቸው ሰዎች ምንም ሰው የሚማርባቸው አይደሉም። በአጭሩ ሜዲያ ላይ ታሪካቸውን ይዞ የሚመጡ ሰዎች ዘመናዊ ልመና ማለት ይቻላል። ይህንን በድፍረት የምናገርበት የሆነ ነገር አለኝ። አብዛኛው ሰው ታሪኩን ይዞ ከመጣ በኋላ የሆነ ሚዲያ ላይ ኢንተርቪው ይደረጋል። የሪል ስቴት ወይ ደግሞ የሶፋ የሆነ የኮስሞቲክስ ምናምን ማስታወቂያ ሲሰራ ታያላቸው። እቺ ነገር ተለምዳ፣ ማንም ሰው መወራት ያለበትና የሌለበትን ስለማያውቅ ይዞ ወደ ሚዲያ ይመጣል። እንኳን ዘንቦብሺ ዱሮም ጤዛነሽ። ሚዲያው ደግሞ እንደዚህ አይነት ወሬ አግኝተው ማንጫጫቱ ስራ ነው፣ የሚታየው ነገር ስለሚፈልግ ሚዲያ አሁን ልጄ ሁለት ፆታ አለው ላይ የመጣችው ናት በጣም እኔ ይሄ እኮ የእግዚአብሔር ስጦታ ነው የእግዚአብሔር ስራ ነው እንጂ በሽታ አይደለም። እንደዚህ ተብሎ ለምን እንደሚወራ አላቅምና፣ የሩሃማና የሀብታሙን ጉዳይም በዛ ወቅት ሁለቱም ማስታወቂያ ሰርተው ተጠቅመዋል። ዛውም ልክ ደግሞ ሳይኮሎጂካል ጉዳት ደርሶባቸዋል። አሁንም ደግሞ ሌላ ታሪክ የሚያመጣው ሰው ሲን ነገር ለምዷታል። እና ዘመናዊ ልመና ብለን ብናልፍ ጥሩ ነው። ፈስ መፍሳት የደግትን ለመቀነስ እና እንዲሁም ደግሞ የልብ ጤንነትን ለመጠበቅ እንደሚረዳ ጥናት አመላክተዋል። ይህንን ቪዲዮ እየፈሳላስ ችግራችሁ ወይም ደግሞ ለዛ ለሚፈሳው ጓደኛችሁ ለጥናት የተሠራው የተሰራው በጆንስ ሆፕኪስ ዩኒቨርሲቲ ሲሆን በዚህ ጥናት እንደተረጋገጠው ታዲያ ሃይድሮጂን ሰልፋይድ ጋዝ ከአንጀት በሚወጣበት ጊዜም የደም ግፊትን የመቀነስ አቅም እንዳለው ነው እንግዲህ ያረጋግጡት። በአንጀት የተጠራቀመው ጋዝ ወይም ደግሞ ፈስ ማስወጣት የደም ግፊትን ለመቀነስ ጥሩ መንገድ ሊሆን እንደሚችል ነው እንግዲህ እነዚህ ተመራማሪዎቹ የገለጹት። ፈስ ወይም ደግሞ በሳይንሱ ሃይድሮጂን ሰልፋይድ በሰውነታችን ውስጥም የሚገኝ የተፈጥሮ ጋዝ ሲሆን በአንጀት ውስጥ ያሉ አንዳንድ ባክቴሪያዎች ምግብን ሲያዋህዱም የሚፈጠር የአንጀት ጋዝ መሆኑ እንግዲህ ተገልጿል። እናንተስ በዚህ ጉዳይ ምንድነው የኔት? ምን እንታዘዝ? እኔ በጣም መላጣ እወዳለሁ እኔ በጣም መላጣ እወዳለሁ። ያ አባቴ መላጣ ነው፣ ሰርባት ሜም፣ እና እናቴ ድሮ ምን ብላ ተበሽቀኝ ነበር መሰለህ፣ በጣም አባቴን ነው እወዳለሁ። በነገር ላይ ጎበዝ ጎበዝ፣ አባትሽ እኮ መላጣ ነው እንደውም በቃ ከዚህ በኋላ ፀጉር ያለው አባት አመጣልሻለሁ፣ ትለኛለች። እኔ መላጣ አወዳለሁ። በቃ ቤቱን በአንድ እግር ነበረ ቀውጢን ማድረገው። እና ልጅ ሆነሽ መላጣ አወዳለሁ እንዳልሽ ይኸው መጨረሻሽ መላጣ ሰው አገባሽ፣ ትለኛለች። አላጦ ፍርድ ቤት የሄዳል። እርግጠኛ ነኝ ከሰማ ሰዎች አሪፍ አሪፍ ሀሳቦች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮዎች ላይ ሀሳቦቻችሁን ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ ካደረጋችሁ ደግሞ ሌሎች ጋርም ቪዲዮ እንዲደርስ ትረዱኛላችሁ። ሌሎች ሀሳቦቻቸውን እንዲሰጡበት እንድንማማር ነው። የግለሰብ ሀሳቦችን ሳይሆን ከቪዲዮዎች መማር ያለብን ላይ ትኩረት እናድርግ። ሀሳብ ስንሰጡላችንም ካናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ እንገናኛለን።